አሰላሙ አሌይኩም ወረህመቱላ በረካቱ። ውድ አዲስ ፊዚዮቴራፒ የዩቲዩብ ቻናል ቤተሰቦች፣ ይዘግኝጀማር ባላለሁ በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የፊዚዮቴራፒ ሐኪም ነኝ። በዛሬ ቪዲዮ ለታፋና ጉልበት ህመም ዋነኛ መንስኤ ስለሆነው የቴንሰር ፋሽያ ላታ ማስል ታይትነስ ህመም አንዳንድ ነገር እነግራችኋለሁ እንዲሁም በቪዲዮ መጨረሻ በቤታችሁ ፍቱን መፍትሄ የሚሰጣችሁ ሁለት ኤክሰርሳይሶች ያሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆዩ። ቴንሰር ፋሻ ላታ መስል ታይትነስ ማለት ቴንሰር ፋሻ ላታ የሚባለው ዳሌ አካባቢ የሚገኙ ጡንቻ በሚቆጣበት ወይም በሚደቅምበት ጊዜ የሚፈጠር ህመም ነው። ይሄ ጡንቻ በሚቆጣበት ጊዜ የሚያሳዩት ምልክቶች የሚከተሉት ናቸው አንደኛ እዚህ ዳሌ አካባቢ ዳሌ ውስጥ ከፍተኛ የሆነ ህመም፣ በጣም ዲፕ የሚሰማ ወደ ውስጥ የሚሰማ ህመም ይሄ የመጀመሪያው ምልክት ነው። ሁለተኛው ምልክት ደግሞ ከዚሁ ጋር አብሮ እንደዚህ በታፋችን በጎን በኩል እስከ ጉልበታችን ድረስ የሚሄድ ህመም ማለት ነው። ታፋችን በጎን በኩል በውጨኛው በኩልና እስከ ጉልበት ድረስ የሚሆን ህመም ሁለተኛው የዚህ ህመም ምልክት ነው ማለት ነው። ሌላኛው ደግሞ የዚህ ጡንቻ መቆጣት በሽታ ምልክት የሚያሳየው ምንድን ነው? በዛ በሚያመን በኩል በዛ ጎን መተኛት ይከብዳል ወይም ህመሙ ያማል ማለት ነው። ለምሳሌ በቀኝ በኩል ያለው ጡንቻ የተቆጣበት ሰው በቀኝ ጎኑ መተኛት ያስቸግረዋል ማለት ነው። እንደዚሁ ደግሞ ሌሎች ምልክቶች ከቀን ተቀን እንቅስቃሴ ጋር የተያያዙ ሲሆን ለምሳሌ የዚህ ህመም ያለባቸው ሰዎች ቶሎ ቶሎ መራመድ አይችሉም። ዳላቸውን ወይም ጉልበታቸውን ያማቸዋል። ሌላኛው ደግሞ የመጨረሻ ምልክት እነዚህ ሰዎች እነዚህ ዝቅ ያለ ወንበር ላይ መቀመጥ አይችሉም። ታፋቸውን ወይም ዳላቸውን በጣም ያማቸዋል። እንደዚሁም ሽንት ቤት ሲቀመጡ ጉልበታቸውን፣ ዳላቸውን በጣም ሊያማቸው ይችላል ማለት ነው። እነዚህ አምስት ምልክቶች የዚህ የቴንሰር ፋሽያ ላታ ጡንቻ መቆጣት ያለባቸው ሰዎች ያሉባቸው ምልክቶች ናቸው ማለት ነው። ሌላኛው ደግሞ ቶፒክ ይህንን የጡንቻ መቆጣት እንዲከሰት የሚያደርጉት ምክንያቶች ምንድን ናቸው? የሚለው ነው። የመጀመሪያው ምክንያት ኢሞቢላይዜሽን ይባላል። ኢሞቢላይዜሽን ማለት ምንድን ነው? አንድ ሰው እግሩ ተሰብሮ ቁርጭምጭሚቱ ላይ ሊሆን ይችላል፣ ጉልበቱ ላይ ሊሆን ይችላል፣ ታፋው ላይ ሊሆን ይችላል። እስኪገጥም ድረስ እንደምታውቁት በጀሶ ይታሰራልና በዚያ ጊዜ ኢሞቢላይዝ በሚሆንበት ጊዜ ይሄ ጡንቻ እንደዚህ ታይቴ መሆን የመቆጣጠር እድል ይኖረዋል ማለት ነው። ስለዚህ ይሄ አንዱ መንስኤ ነው ማለት ነው። ሁለተኛው ደግሞ ምቾት የሌለው ጫማ ማድረግ እንደ ሂል ጫማ ማድረግ እንደዛ እንደዛ አይነት ነገሮች፣ ወይም ደግሞ ስራቸው ረጅም ሰዓት መቆም የሚጠይቃቸው ሰዎች ወይም ደግሞ ላይፍ ስታይላቸው ስራቸው ሩጫ የሆነ እንደዚህ ሯጮች፣ እንደዛ ይሄ በሽታ ሊያጋጥማቸው ይችላል ማለት ነው። ሌላኛውና ሶስተኛው ደግሞ የዚህ ህመም መንስኤ እንደ ወለምት አይነት ነገር የሆነ ድንገት ለምሳሌ ደረጃ ስትወርዱ ደረጃውን ስታችሁ ብትወርቁ የሆነ ነገር ወለም ሚላችሁ እንደዛ ይህ አካባቢ ሊጎዳና ይሄ ጡንቻ ሊቆጣ ይችላል ማለት ነው። ስለ ህመሙ ምልክቶችና መንስኤዎች ይሄን ያህል ካልኳችሁ ይሄንን ጡንቻ በቤት ውስጥ እንዴት ማከም እንደምንችል አሁን ሁለት አይነት ዘዴዎችን አሳያችኋለሁ። በጣም ውጤታማ ዘዴዎች ናቸው። እነዚህ አይነት ምልክት ካሉባችሁ እነዚህ ሁለት ኤክሰርሳይሶች በቤት በመስራት ለውጥ ማግኘት ትችላላችሁ። እነዚህ ሁለት ኤክሰርሳይዝ ስትሰሩ ያን ያህል ከፍተኛ ህመም ዳሌ አካባቢ ገዛ ሊሰማችሁ አይገባም። እንደውም እነዚህ ኤክሰርሳይዝ ስትሰሩ ወዲያውኑ ደስ የሚል ስሜት እዚህ ዳሌ አካባቢ ሊሰማችሁ ይገባል፣ እስከ ጉልበታችሁ ማለት ነው። ስለዚህ አሁን ወደ ኤክሰርሳይሶቹ አብረን እንሄድ። እሺ የመጀመሪያ ኤክሰርሳይዝ የሚሆነው ይሄንን ጡንቻ የምናሳስበት መንገድ ነው። ጡንቻዎች በተፈጥሮ ተጣጣፊ እነዚህ ኢላስቲክ የሆነ ባህሪያ ናቸው እና እንደዚህ ታይት በሚሆንበት ጊዜ በትክክለኛ ፖዚሽኑ ስትሬች ማድረግ አለብን። ያ ሪሊዝ ያደርገዋል፣ ህመሙን በአንድ ጊዜ ያጠፈዋል ማለት ነው። ስለዚህ ይሄንን ጡንቻ ስትሬች ለማድረግ መጀመሪያ በጀርባችን እንተኛለን። ልክ እንደዚህ በጀርባ ከተኛው በኋላ ሁለቱም እግሮቼ እንደዚህ አጠፍ አድርጌ ይሄኛውን አንድ እግሬን ወደዚህ እወጣዋለሁ። ለምሳሌ አሁን እኔ ይሄን የወጣሁት ወጣሁት ግራ እግሬን ስትሬች ለማድረግ ፈንጌ ነው ማለት ነው። ስለዚህ የሚያማችሁ እግር ያለን ስትሬች የምታረጉት እንደዚህ ወደ ውጭ ታውጣላችሁ ልክ እንደዚህ ማለት ነው። ትንሽ እንደዚህ አጠፍ ማድረግ ይኖርብኛል። ልክ እንደዚህ ከዛ በኋላ ይሄንኛው እግር እዚህኛው ጉልበት ውጭ ላይ ይደረብና ወደዚህ ነው ወደ ሰውነት ልክ እንደዚህ ስትሬች ያደርጋለው ማለት ነው። በዚህ ጊዜ ከዚህ አካባቢ ጡንቻው ከሚነሳበት እስከ ሚሰካበት ጉልበት ድረስ እንደዚህ ሲሳሳ ይሰማቸዋል። ስለዚህ እዚህ ፖዚሽን ላይ ከ10 እስከ 15 ያለው ማለት ነው አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት፣ ዘጠኝ አስር ያኛውን ሳይድ ስትሪክ ማለት ተፈለግኩም፣ በዚሁ መልኩ ነው ማለት ነው የምትሰራው። ልክ እንደዚህ ወደ ውጭ ወጥቶ አለፉት። ይሄኛውን ግን እንደዚህ ይደረግ እና ልክ እንደዚህ ማለት ነው። እዚህ ላይ አስር ይቆያል። አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር። የስቴጅ ኤክሰርሳይሱ ይሄን ይመስላል። ይሄንን ጧትና ማታ ከሶስት እስከ አራት ጊዜ እንደዚህ ሶስት ዙር አራት ዙር እየረጋገማችሁ በሳምንት ሶስት ቀን አራት ቀን መለማመድ ይኖርባችኋል ማለት ነው። ሌላኛው ሁለተኛ ኤክሰርሳይስ ደግሞ ይሄንን ጡንቻ አክቲቪቲ የምናደርግበት ኤክሰርሳይዝ ነው፣ ወይም የተወሰነ ኢንህቢት የሆነውን ስትሬንግዝ የምናደርግበት ኤክሰርሳይዝ ነው። ወይም በአማርኛ ጥንካሬ ለመጨመር ማለት ይቻላል። ስለዚህ ይሄን ኤክሰርሳይዝ ደግሞ የምንሰራው ልክ እንደዚህ በጎናችን ሀፍ ወይ እንተኛለን። ይሄኛው ንገራችንን ልክ አሁን ለምሳሌ ይሄ ነው አሁን ቀኝ ግሬ ነው ማሰራው እንበል። ከዛ ምንድን ኤክሰርሳይዝ የሚሆነው ነገር እነዚህ ወደ ላይ ማሳት ነው። ይሄንን 10 እየቆጠርን እንሰራ ነው። አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት፣ ዘጠኝ ስትሰሩ እንደዚህ ጉልበታችሁ የተዘረጋ ቢሆን አሪፍ ነው። በቀኝም በግራም በኩል ልክ እንደዚሁ ብትሰሩት አሪፍ ነው። ይህንን ስትሬንግኒንግ ኤክሰርሳይዝ እንደዚሁ 15 እየሰራችሁ ከቀን ወደ ቀን ቁጥሩን ብታሻሽሉት የበለጠ ጡንቻው ብርታት ያገኘ ይሄዳል። ይህ ደግሞ ህመሙን ለማከም በጣም ጥሩ ነው ማለት ነው። ይሄንም ልክ እንደዚሁ ጠዋትና ማታ ከሶስት እስከ አራት ዙር እየሰራችሁ በሳት ቀን እስከ አምስት ቀን ድረስ መለማምርት ስያላችሁ ማለት ነው። በስተመጨረሻ መጨረሻ ነዛሪ ላቸው የመታ ቪዲዮ ይህ ይመስል ነበር። በደንብ እንደሚረዳችሁ ተስፋ አረጋለሁ። እንደዚህ በዚህ አይነት መማውነ በዚህ ቪዲዮ በዘረዘርኳቸው ምልክቶች የሚሰቃዩ የምታቁ ሰዎች ካላችሁ ይሄን ቪዲዮ ሽራጉላቸው በጣም ይረዳችኋል። ከተመቻችሁ እና ከወደዳችሁ ደግሞ ላይክ ማድረግ እንዳትረሱ። እንደዚሁም ሌሎች ከፊዚዮትራፒ ጋር የተያዙ የህክምና መረጃዎችን ለማግኘት ይሄንን ቻናል ሰብስክራይብ አድርጋችሁ የኖቲፊኬሽን ቬሏን ኦን አርጓት። እኔ እዚህ ጋር ጨርሻለሁ። ሰላም ቆዩ።